አንተ ማን ስለሆነ ምን ያህል ምትታገለው ቆይ፣ ነው ማን ብለህ ለእህቴ ተረጋግ እንጂ ከሞተ በልቀሰቅሽ ነው። እኔ እዚህ አለሁልሽ አይደለ። እኔን እንደፈለሽ ማለት ቻልሽ። እናንቺ እዚህ ሆንሽ እንደሆነስ ምን ላድርግሽ? እኔን እንደፈለሽ መናገር ቻልሽ። የአባቴን ስም ግን ዳግመኛ እንዳትጠርሽ። የጠራውስ እንደሆነ ምን አባሽ ልታመጪ ነው? ምን አባሽ ልታመጪ ነው? ቆሜ ስትሄጂ ልብ ያለሽ መሰለሽ አይደል? መቼም ልብ አይሞትም።

ደውለውልኝ ነበር። ስሜታቸው ጥሩ አልነበረም። ለዛ ነበረ በጊዜ ለመምጣት የሞከርኩት። ምናልባት ራሷን አጥፍታ ሊሆን ይችላል፣ ወይ ደግሞ ራሷን ከህንፃ ላይ ወይ ከድልድይ ላይ ወርውራ፣ ወይ ደግሞ ውሃው ሰምጣ፣ ሜቢ ደግሞ መኪና ገሽቷት ሊሆን ይችላል። ሊዲያ፣ ምን አላፊሽን ብዘጊ? እውነቴን ነው። ከዚህ የተሻለ ምን ልታደርግ ትችላለች? ዶክተር ኤርሚያስ፣ ሊዲያ መፈጠረሽ። እናቴ፣ ላታሟርቺ። እውነቴን ነው፣ ሟርት አይደለም አንድ ትክክለኛ ሰው ሊያስበው የሚችለው የተቀደሰ ታክቲክ ነው። ሊዲያ ዝም በይ እኮ ነው የምትባየው። በቃ ወይ መናታችሁ ለፖሊስ እንዳውል። እሱን ለማድረግ እኮ አትሊስት 24 ሰዓት መሙላት አለበት። 24 ሰዓት ለመሞት ከበቂ በላይ ነው። ሊዲያ እንዴ ለምንድ ነው የምትፈታተኝ? ቁጭት ሄዶ አመሰግናለሁ ይህን ልጅ ና ቁጭ ወይ ና ቁጭ ወይ። በዚህ ሰዓት የተላክልኝ መልእክተኛ ነህ። እንዴት እንዶ ከሰውም ከራሴም ከቤቱም እንዳ በአጠቃላይ ከቦታ ሁሉ ራሴን ድብቅ የማረግበት ቦታ እየፈለኩ ነው። ለዚህ ደግሞ ትረዳኛለህ አይደል? ችግር የለው ማዘር። ምን ላርግበት? ግን ቆይ ለምንድን ነው ደግ የወንክልኝ አይማዘ ለጦርነት ምክንያት ያስፈልገዋል ብለው ነው። በደንብ ነዋ ያስፈልገዋል እንጂ ድሮ ቢሆን ኖሮ ይሄን ጥያቄ የጠየኩት ሞኝ ወይም ደግሞ እብድ ያስብለኛል። አሁን ይሄንን ጥያቄ ባልጠይቅ እንደው ሰው ለሰው ክፉ በሆነበት ዘመን፣ እርስ በርስ በሚበላላበት ዘመን ይሄን ጥያቄ ያልጠየቅኩ እንደው ነው ሞኝን እብድም ያስብለኝ። እሱ ስልክሎት ግን ያው ከእርሶ በላይ እኔም ሰው ስለሚያስፈልገኝ ይሆን ወይ? ምን ነው፣ ልጅ ብቸኛ ነው ማዘር። እኔ ጨንቆኛል። እኔን ይጭነቀኝ። ምን ነው እንደ ሰፊ ቦታ ጥበብ ያኔን ጠቦኛል፣ ጠቦኛል። በቃ እኔን ይጥበበኝማ። ምን ነው የሆነ የሚሄድበት ቦታ ፈልጋለሁ። ችግር የለውም። የትዥወት ሊድ ቤተ ቤተክርስቲያን ትወስደኛለህ።

ይህንን ነገር ስጠቁ ምን ማድረግ እንዳነበረብኝ እኮ ማሰብ አልቻለም። አላየህም? እንደ ባለፈው ሀረግ የእናቷን ስብራ ስላየች ብቻ ፊንት እንደሰራች አይቻልም። ዋሴ፣ ፈጽሞ ግዴለሽ መሆን አልነበረብኝም። ይቅርታ ዶክተር፣ ይታረሙል። ዋሴ፣ አንተ የማታውቃቸው ብዙ ነገሮች አሉ። እዚህ ቤት የሆነ ነገር ልታደርግ ብትፈልግ እንኳ ግዴታ እኔ ማወቅ አለብኝ። የኔ ልጅ ልቅም ያልሽው ቆንጆ እኮ ነሽ። አይማ ያለምንም መንደርደር አድናቁት፣ ደግሞ ልጅን ለማድረግ መንደርደር ያስፈልገኛል? እንዲ እውነቴን ነው፣ ቆንጆ ነሽ። እሱስ ልክ ነሽ የማልሽ ሆንኩና። አይ አይ፣ ልጅ ይኸውልሽ፣ የእኔ ልጅ ወጣትነት የማታ ጀንበር ነው። እየመሸ ሲሄድ አይታወቀንም። ውበትን ቁንጅናን ደግሞ ብትመለከሺው እንደ ጠዋት ፀሐይ ታበራለች። እየመሸ እየገረረ እየጠነከረ ሲሄድ ደግሞ ያው እንደ እኔ ፊት ይጠወልጋል። ይው ልሽ አረግዬ እኔ ማለት እኔ ማለት አንቺ ነኝ። መሟሸሼ ባንቺ ለጋነት የፈካልኝ ውበቴን ባንቺ ውስጥ የገለጥኩ አንዲት ፍሬ። ምን እያልሽ ነውማ? ይው ልሽ የኔ ልጅ ከጎንሽ የሆነ ሰው እንዲኖር እፈልጋለሁ። አልገባኝም የምትኖርለት የሚኖርልሽ ለህይወትሽ ትርጉም የሚሰጠው አንድ ሰው አብሮሽ እንዲኖር እፈልጋለሁ። አንቻለሽ አደለ እንዲ? አይ አረግዬ አግቢ እያልኩሽ እኮ ነው እማ፣ እውነቴን እኮ ነው እናቴ። አሁን እኮ ብቻሽነሽ። ብቻዬን አደለውም እማ፣ ሁሉም ከአጠገቤ ነው የምትሆኝ። አይሞኝ፣ አባታችሁ እናንተን ጥሎ እንደሚሄድ አስቦ ያውቅ ነበር ወይም ደግሞ እኔ እናትና አባቴ የሚለዩኝ ይመስለኝ ነበር። አትሞኝ የኔ ልጅ ተፈጥሮ ልናሰው አንችልም እኛ በሱ ቁጥጥር ስር ነን በቃ እማዬ ከአሁን በኋላ ብቻሽንሽ እንዳትኝ እሱማ ሁለት ነበራችሁ ከወንድምሽ ጋር ወይኔ ልጅ ወይኔ ልጅ አሁን ምን በልቶብኝ ይሆን አንቺ ሌላ እዚህ ቤት ውስጥ ሌላ ሴት አለ ወይስ? ኤርሚያስም እንደ ሴት? አቤት ምን ልታዘዝ? በሞተረኛ የላኩልሽን ማስታወሻና ሪፖርት የት አደረግሽው? እሱን የሰራው ነው ያለሁት። ቀኑ ሙሉ የማንን ጎፈሬ ስታበጥሪ ነው እስካሁን ያልጨረሹ? ሊዲያ የአንድሩ ስራ እኮ ነው። ለምን የሺህ ዓመት አይሆንም። እኔ የሚመለከተኛ የቻልኩትን ያህል እንግዲህ እየሰራው ነው ያለን። ያዋቂ የለም እያልሽ ስትመጻደቅ ያልነበር ሊዲያ። ለምን ተረጋግተሽ ማወቅ የምትፈልጊውን ብቻ አትጠይቂያት? አንተ ነህ የልብ ልብ እየሰጣቸው እንዲህ የሚጎፈሉት ሀረግ፣ እስኪ የደረስሽበትን ሼር አድርጊ። ምን መሰለ ዶክተር፣ ከድምዳሜ ከጀመርኩኝ አጠቃላይ የስቶር ማኔጅመንቱ በጣም ደካማ እንደሆነ ነው ያየሁት። እንዴት? ማስረጃዎቹ እንደሚያሳዩት ከሆነ ስቶር ውስጥ የሚገኙት እቃዎች 20 በመቶ የሚሆኑት እንዳለ ኤክስፓየርድ አድርጓል። አምስት ፐርሰንቱ ደግሞ ያው በቅርቡ ኤክስፓየርድ እንደሚያደርጉ ነው የሚያሳየን። በአጠቃላይ ደግሞ 15 የሚሆን ፐርሰንቱ ሙሉ በሙሉ ዳሜጅ እንደሆነ ነው የሚያሳየን። ሌላው ደግሞ 15% ምንም ጥራት የሌለው እቃ እንደሆነ ነው ያየሁት። አንቺም ሰው ሆንሽና፣ የሰው አቃቂር ማውጣት ነው። ሶ አምስት ፐርሰንቱን እንኳን ተው ብንል ሀምሳ በመቶ የሚሆነው ስቶር ውስጥ ያለው እቃ ከአገልግሎት ውጭ ነው ማለት ያስችለናል። ይህ ሀብት በሙሉ የሚባክነው ነው በአንቺን ዝላልነት እኔ ምን ላድርግ አሁን። ሁሉም ነገር ተውት ነው ወደ መፍትሄ ብን ይደሻል ተስፋለሁ። አረግ ስቶር ውስጥ የሚገኙት እቃዎች ኤክስፓሪ እንዳያረጉ ፈርስት ኢን ፈርስት አውት ሩሉን መከተል አለብን ማለት መጀመሪያ የጋቡ ሸቀጦችን መጀመሪያ ማውጣት አለብን ማለት ነው። በተጨማሪም ደግሞ በቀላሉ ሊበላሽ የሚችሉ እቃዎችን ቅድሚያ በመሸጥ የካይዘን አሰራር ማስቀጠል አለብን። ያው ያኔ ምክንያቱም በብዙ መቀነስ ይቻላል። ከጥራት ጋር በተያያዘ ግን የግዢ ክፍሉ ማነጋገር ሳይኖርባቸው አይቀርም። ስለዚህ በቃ ኤክስፓየርድ የሚያደርጉት ማስወገድ አለብን። ማስወገድ? አዎ፣ ማስወገድ የጤና ጠንቅ ስለሆን በተገቢ ሁኔታ ማስወገድ አለብን። እሱን ላኔታ ይሁ። ታዲያ አሁን ምን ቀረሽ? የተገዙበትን ዋጋና አሁን ማርኬቱ ላይ ያለውን ልኙነት ማወቅ ይኖርብናል። ኔጌቲቭ ኔጌቲቭ ላይ ትኩረት ማድረግ ምኑ ይጠቅምሻል ሊዲያ? እንሰጥሽ የፈለግች ትክክለኛውን መረጃ ነው አይደል? እኔ መርጬ እንጂ አንቺ ወስነሽልኝ አይደለም ሊዲያ። ነገውን ቆጣሪ መድበሽ እስቶር እንዲቆጠር፣ መወገድ ያለበት እንዲወገድ፣ እንዲሁም ደግሞ ቶሎ መሸጥ ያለበት ደግሞ እንዲሸጥ። ከአሁን በኋላ ግን ምንም አይነት ኪሳራ አልታገስም። ነገሮች እንዳይበላሽው የምትፈልጊ ከሆነ ተረጋግጥሽ። እሱ ግድ ይሰጠኛል። እኔ የምርሽን ነው። ግድ አይሰጥሽም እንዴ? እንዳትመጣ እኮ ደጋግሜ ነግሬህ ነበር አይደል? እንደውም ነው ያፈቀሽኛል። እስኪ ነ ስለ በእናትህ፣ አንተ እኮ ህፃን አደለህም፣ በጣም ትልቅ ሰው ነህ። ለምን እንደምን ብስ እንዲመራ ታደርገዋለህ? እኔ ህግ አልወድም፣ ህግ እንዲኖርም አልፈልግም። ምናልባት ህግ እንዲኖር የምፈልገው ስጥ ሰው በሚሰጠኝ ደስታ ነው። ለምን ጋር ስትመጣ እንደዚህ ጀብደኛ ለመሆን ትሞክራለህ? እንደውም ያንቺ ምስኪን አፍቃሪ እኮ ነኝ። ስለምን ፍቅር ነው የምታወራው? አቶ ዘበነ በአይኑት ለገባው ቀሚሶች ሁላ ስለሚሸፍተው ልብህ ነው። ያንቺ ግን ይለያል። ለዚህ ከሆነ የመጣሁት ጨርሰናል ብሄድ ምን ይመስልሃል? ጠበቃ ብታናገሪ ምን ይመስልሻል? ለምን ሌቦቹን ለመርታት እኔ ምክንያት ሆንኩ? እንጂ የጠፋው እኮ የድርጅቱ ገንዘብ ነው። ሰራተኛችሁ ነበርኩ አይደል? በእርግጥ አሁንም ቢሆን ለአንቺ በራችን ክፍት ነው። በአንተ ከንትምኞት በፍጹም ራሴ ማጣት አልፈልግም። እና አሁን ምን እያልሽ ነው? እኔማ እያልኩ ያለሁት የድርጅቱ ጠበቃ አንዱ ስራ ይመሰለኝ። ምናልባት እሱ ላይ እምነት ከሌለሽ ብዬ ነው። እኔ እኮ አንድ ግለሰብ ነኝ። ድርጅት ለሚያክል ነገር ጠበቃ ይቆማል እንዴ? ወይስ ነገር ሲደርስ ነው? በቃሽ፣ ተስማምቻለሁ። ጥሩ እና ታዲያ መቼ ነው ቁጭ ብለን ሻይ ቡና እያለን ክስ ስለመመስረቱ የምንወያየው? ይሄ እኮ ምንም ቀመር የለውም። የህዋቱን የምትሄጂበት ሰው ከአንቺ በላይ እየጠበቀች ሊሆን ይችላል። ግን እኮ እኔ ጋ እውነት አለ። ፍርድ ቤት እውነትሽ ሳይሆን የሚናገረው ማስረጃሽ። ስለዚህ ማስረጃ መፍጠር አለብን። ካንተ አንድ ነገር እፈልጋለሁ። ምን? ከቻልክ ባላ እንዳለኝ? ሀረግ፣ አቻ ሀረግ። አቤት። ምንድን ነው? ጥጋ ውጥር አድርጎሽ ነው አለ። አቤት። ማትው ይቅርታ። ተስተካክለሽ ሰጥ ለጥ ብለሽ ትኖሪ እንደሆነ ኑሪ። አይ ካልሽ ደግሞ ማን ነበረቻችን ከዛሽ ኮሳሳ እናትሽ ጋር አውጥቼ ጎዳና ነው ሞረው ጉርሽ ምን ያወጣጥር ሻል አቅም ያለሽ ነው እንደ የሚመስልሽ። ለምን ነበር የፈለግሽኝ? እንዲሁ ደብሮኝ፣ ምናልባት እንደ ቢንቢ ጥዝ ስቲ መስማት አእምሮኝ ይሆናለ። እና አሁን እንዴት ነው አምሮትሽ? በትንሹ ቢሆን ታገሰልሽ ይመስለኛል። ቆይ ቆይ ቆይ፣ ናይ ናይ ናይ ናይ። እሺ ምን ቀረ? እንድትሄጂ አልፈቀድኩልሽ አልፈቀድኩልሽም፣ አደል ካንቺ ፍቃድ መጠየቅ ያለብኝ አይመስለኝም። ሆድሽን በማንፍርፋሪ እንደምትሞ ይዘነጋሹ መሰለኝ። ያንን ነገር አስፈላጊ ነው። ደረጃሽንና ልክሽን ካልነገሩሽ አይገባሽም ብዬ ነው። እያንዳንዱን ነገር ጠንቅቄ አውቃለሁ፣ አስታዋሽ አያስፈልገኝም። ቸርነቴንም ጨምሪበት። አረሳው ምጸት መሆኑ ነው። ያረግሹን አንቺ ታውቂያለሽ። በጣም ቂን ቂን አርጎሻል። ሰውዬ እንዳመጣም እንዳደውልኝ ነግሬህ ነበር አይደል? በቃ ከቱ ይውጣልኝ። አይ የምትል ከሆነ ግን አይ የሚል ከሆነ ግን ምን አይ የሚል ከሆነማ በራሴ በራሴ ሂጄ አስወጣዋለሁ። ቡና ከፈና አብረን እንጠጣ ብዬ ተረበሽ ታላቅ እህቴ ነበረች። እንደዚህ ሁለመናዬን የሚገዛ አስተያየት የምታይኝ አይኗ ውስጥ ምንም የማይስተካከለው ፍቅር፣ ርኅራሄ እንዲሁም ደግሞ መንገድ የሚመራ ተግሳጽ ይታያኝ ነበር። እርስዎ ውስጥ ይሄንን እይታ ነው ያየሁት። እናም ያንን ጊዜ አስታወሰኝ። አንተ ውስጥ አዋቂነትና ትልቅነት ያልጋረደው ንጹሕ ነፍሳለሁ ደግሞ ምንም ሊወዳደረው የማይችለውን ትህትና ከስራ እመለከታለሁ። ለዛ ነው ተደነቄ እና ተገርሜ የማይህ። ማዘር መወለድ ቋንቋ ነው። እኔን እንደ ሩቅ ሰው እንዲያዩኝ አልፈልግም። ከአብራኮ እንደ ወጣች እንደ አረግ እንዲያዩኝ ነው የምፈልገው። እሺ ግን ከባድ ሸክሞን ነው። እናንተ የእኔ እርዳታ እንደሚያስፈልጋችሁ ሁሉ ለእኔም የእናንተ ፍቅር ያስፈልገኛል። የአንተ እናት መሆን መታደል ነው። ልክ የእርሶ ልጅ እንደመባል። ምንድን ነው እዚህ የምትኖሪለት፣ የሚኖርልሽ ለህይወትሽ ትርጉም የሚሰጠው? አንድ ሰው አብሮሽ እንዲኖር እፈልጋለሁ። ብቻዬን አይደለሁም እማ። ሁሉም ከአጠገቤ ነው የምትሆኝ። አይ ሞኝ አባታችሁ እናንተን ጥሎ እንደሚሄድ አስቦ ያውቅ ነበር ወይም ደግሞ እኔ እናትና አባቴ የሚለዩኝ ይመስለኝ ነበር። አትሞኝ ኔ ልጅ ተፈጥሮ ልናሰው አንችልም። እኛ በሱ ቁጥጥር ስር ነን። እማውቃለሁ ደስታዬን አለሜን ህይወቴ መቃናት ባሳየሽ የምንቆመት መሰረት እርግጠኛ ባስደረግሽ ምን ደስ ባለኝ። ግን እኔ እንጃ፣ ማን ክርዳዱን እንደዘራብን አላውቅም። እና ሄዶ መከራውን ሁላ ብቻ። አሁን እኮ እኔም እኮ አግብቼ ወልጄ ልጆቼን በሳቀፍሽ ደስ ይለኝ ነበረ። ያኔ በአለም ላይ እንዳንቺ ደስተኛ ይገኙ ነበር

ውብ እኮ ነሽ። ሽሙጥ መሆኑ ነው? እኔ ያመንኩበትን ብቻ እንደማወራ ጠንቅቀሽ ታውቂያለሽ። ስለ እኔ ውበት ግን የሰጠውን አስተያየት ማመን አልችልም። ቆንጆ አይደለሁም ብለሽ ትጠራጠራለሽ? ቆንጆ እንደሆንኩ አልጠራጠርም። እኔ ሌ የተባለላት ቆንጆ መሆኔ ናምናለሁ። ግን የምጠራጠረው አንተ ስለ እኔ ውበት ያለህን አመለካከት ነው። እንግዲህ እኔ የማየውን ነው የምናገረው የምናገረው ደግሞ በምላሹ ምንም አይነት ጥቅም ፈልጌ አይደለም። አንተ ስለ እኔ መልካም አመለካከት አለ ብዬ ባስብ ራሴን እንደሞኝ ነው የምቆጥረው። ይሄ እንግዲህ እኔ የምሰጥሽ ወይ ደግሞ እኔ ያንፀባረኩት ሳይሆን አንቺ ለራስሽ እኔ ውስጥ ይኖራል ብለሽ የሰጠሽውን ግምት ነው የሚያሳየው። ለማንኛውም እኔ እንደዚህ አይነት ክርክር ውስጥ መግባት አልፈልግም። ኦኬ ኤርሚያስ፣ ግን ለምንድን ነው ክብርህን ማጠብቅም? አቤት፣ እውነቴ ነው እንዳንተ አይነት ትልቅ ስም ያለው ሰው እንዴት ከችጋራም ደሃ ጋር ወርዶ ይታከካል? ፈጣሪም እኮ ከበረት ነው የተገኘው። እናንተ እኮ የሃይማኖት መሪ አይደለም። ኑሮ ያሳየን እኮ ፈለጉን እንድንከተል መሰለኝ። ከፍ ያደረገህ እኮ ከፍ እንድትለው ነው እንጂ ክብርህን አተህ ከማንም መናኛ ጋር ገጥመህ የተደረገልህ እንድዘነጋ አይደለም። ለምን ማለት የፈለግሽውን በግልጽ አትናገሪም? እንኳን በግልጽ ነግሬ በምሳሌ እንኳን ካንቀላፋበት ከነቃ ጥሩ ነው። ሊዲያ ወደ ጉዳይሽ ትገቢ። ከሴት የዋ እና ከአረጋ ያለህን ግንኙነት በልክ ብታደረገው ጥሩ ነው። ምንም የተለየ ነገር እኮ የለም። አፍ ላፍ ገጥመ እንደ መንደር ሴት ወሬ ስትፈተፍት እያየሁህ። ምንም የለኝም ስትለኝም ማምነህ ህፃን አደረከኝ እንዴ? ምንም የለንም፣ በቃ ኖርማል ሪሌሽን ነው። ለምን የራስሽን ጩኸት ብቻ ትሰሚያለሽ? ሊዲያ ልታጃጅለኝ አትሞክር። ያየሁትን ነው እየነገርኩ ያለሁት። ቆይ ከነገርኩሽ ውጭ ከማዘርጋ ምን ሊኖረን ይችላል ብለሽ አስበሽ ነው? እኔ ምን አቀልሃለሁ? ምናልባት የልጅቷ አልበቃ ብሎህ እናትየውን እያጣጣምክ ይሆናል። ምን? ኧረ የእኔ ፍቅር ሊድ ሄሎ ዛቤ ሄሎ፣ ምን ነው ሊድ? አልቻልኩም። ምን ሆነሽብኛል? የኔ ፍቅር የምትወደኝ ከሆነ አንድ ነገር ላስቸግረ ለአንቺ ምን ስ በሆን ግን ምን ሆነሽብኛል? ድምፅሽ ተቀየረብኝ እኮ አልቅሰሻል እንዴ? ያው ማወቁ ይጠቅማል። እንዴት አይጠቅመኝም? ስለአንቺ እኮ ምንም ነገር ቢሆን ግድ ይሰጠኛል። አሁን ስብከት አልፈልግም፣ እኔ ወንጌላዊ አይደለሁም። ኤርሚያስ ደግሞ እጁን እኔ ላይ አነሳ። እውነትሽን ነው? ግን አላመንከኝ ሳይሆን እና ምኑ ነው የሚያስገርመው እኮ? ምኑ ደርሶ ወንድ ካልሆንክ የሚለው ነገር ማለት እንደ ወንዶቹ አንቺ ላይ እጅ ለማንሳት ድፍረት ማግኘቱ። አሁን እኔ የምልህን ብቻ ለምን አታደርገኝ? ትእዛዝሽን ለመቀበል በተጠንቀቅ ቆሜያለሁ። ታደርገዋለህ? ልንገረህ? እንዴታ። ይወገድ ምን ምን ነው ፈራህ እንዴ? አታስቢ፣ ዛሬውኑ በድኑን አስተካክሻለሁ። በጣም ጥሩ ክፉኝ እኮ አይደለም። ስሜቴም እንዳሻው የሚጋልበኝ ሰው አይደለም። ከማንም በላይ ማን እንደሆንኩ አንቺ ጠንቅቀሽ ታውቂኛለሽ። አውቃለሁ፣ እጄን አንቺ ላይ ማንሳት አልነበረብኝም። በምንም ነገር ልክስሽ አልችልም፣ ግን በቃ እባክሽ በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነፍሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ